በባለፈው ክፍለ ጊዜያችን ላይ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች ማወዳደር እና በቅደም ተከተል ማስቀመጥ ተምረናል፣ አይደል? በዛሬው ክፍለ ጊዜያችን የምናየው ደግሞ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች መደመርና መቀነስ፣ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች መደመር ሆናል ማለት ነው። ስለዚህ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች ለማወዳደር የምናወዳድረው ምናቸውን ነው ብለናል። ጠሪያቸው ጣሪያቸው የምናወዳድረው ለምሳሌ አራት ስድስተኛና ሶስት ስድስተኛ መወዳዱ የምንባል ስድስት ተመሳሳይ ነው። አራትና ሶስት የምናወዳድረው ነው። ስለዚህ አራት ይበልጣል ከሶስት አይደል ሰው አራት ስድስተኛ ይበልጣል ከሶስት ስድስተኛ ብለላይተ ነው። በዛሬው ክላሳችን የምናየው ደግሞ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች መደመር ይሆናል ማለት ነው። ተመሳሳይ ቆጣሪ ያላቸውን ክፍልፋዮች ለመደመር ጣሪያቸውን መደመርና ቆጣሪያቸውን እንዳለ መውሰድ ነው። ወይም ደግሞ አንዱን የጋራ መውሰድ ነው። ለምሳሌ ተመልከቱ አንድ አራተኛ ሲደመር ሁለት አራተኛ አንድ አራተኛና ሁለት አራተኛ ስንደምረው ስንት ይሆናል የጋራ ቆጣሪያቸው አንዱን አራትን ተወስዳላችሁ የጋራ አራት ተወስዳላችሁ ከላይ ቀሪያቸውን መደመር አንድ ሲደመር ሁለት አንድ ሲደመር ሁለት 3 3 ስንተኛ አራተኛ ስለዚህ መልሱ 3 አራተኛ ነው ማለት ነው 3 አራተኛ ሁለተኛው ምሳሌ አምስት ስምንተኛ ሲደመር ሁለት ስምንተኛ ቆጣሪያቸው ተመሳሳይ ስለሆነ አንዱን ቆጣሪ ተወስዳላችሁ። ስምንት ስምንት አንዱን ስምንት ወሰድኩኝ። ጠሪያቸውን መደመር ነው። አምስት ሲደመር ሁለት ስንት ነው? አምስት ሲደመር ሁለት ሰባት። ስለዚህ ሰባት ስንተኛ ስምንተኛ፣ ሰባት ስምንተኛ። ሌላኛው በሞደልን መደመር እንችላለን። ስዕሎችን እየሳላችሁ በሞደል ለምሳሌ አንድ አራተኛ ሲደመር ሁለት አራተኛ ስንት ነው ይላል። በመጀመሪያ አንድ ሬክታንግል ስላላችሁ ሬክታንግሉን ለአራት እኩል ቦታ ትቀቡታላችሁ። አንድ ሁለት ሶስት አራት አይደለ? ስለዚህ አንድ አራተኛን የሚወክለውን አንዷን ክፋይ በሌላ አይነት ከለር መቀባት። ይሄው ተመልከቱ፣ አንዷን ክፋይ ሌላ አይነት ከለር ቀባውት። ሁለተኛው ደግሞ ሁለቱን ከአራቱ ሁለቱን ሌላ አይነት ከለር መቀባት። ይሄው ሁለቱን ሌላ አይነት ከለር ቀባዋቸው። በአጠቃላይ ስንት ናቸው? ከለር የተቀቡት ሶስት ናቸው። አንድ ሁለት ሶስት። ስለዚህ አንድ አራተኛ ሲደመር ሁለት አራተኛ ማለት ሶስት አራተኛ። ከአራቱ መካከል ስንቱ ናቸው ከለር የተቀቡት? ሶስቱ ናቸው። ስለዚህ ስንት ሆነ ማለት ነው? መልሱ ሶስት አራተኛ ይሆናል ማለት ነው፣ ሶስት አራተኛ ይሆናል። እሺ አሁን እናንተ የምትሰሩት የክፍል ስራ አለ። የሚከተሉትን ጥያቄዎች እውነት ወይም ሀሰት በማለት የሚሰሩት የመጀመሪያው ሶስት አምስተኛ ሲደመር አንድ አምስተኛ እኩል ይሆናል አራት አምስተኛ። ነገር እውነት ወይ ሳሰብ ሌሎቹንም እንደዛው ሰርታችሁ ነው የምታገኙት። ተሽ